የሰላም እሴቱንና አደረጃጀቱን በማጠናከር ማህበረሰቡ የራሱንና የአካባቢውን ሰላም ሊጠብቅ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳሌኝ ተናገሩ። የክልልና የዞን ከፍተኛ የስራ ኃላፊዎች በተገኙበት በወቅታዊ የሰላም ጉዳይ ላይ በሰሜን ወሎ ዞን ከዳውንት ወረዳ ህዝብ ጋር ውይይት ተካሂደዋል። ለዚህም ዝርዝር ዘገባ አበሻንለይ በሰሜን ወሎ ዞን በዳውንት ወረዳ በኩርባ ከተማ ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ የውይይት መድረክ ተካሄደ። በመድረኩ በአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የተመሩ የክልልና የዞን አመራሮች ተገኝተዋል። ከስምንት ወር በላይ የጽንፈኛውን ቡድን በከተማችን በነበረበት ወቅት ያየነው መከራ ከፍተኛ ነው ያሉት ነዋሪዎቹ፣ መንግስት በመምጣቱ መደሰታቸውን ገልጸዋል ያሉት እናቱን የገደለ፣ አባቱን የገደለ፣ ወንድሙን ያሰቃየ ነው ያለ። ከውጭ ዶክተር ሁኖ ወይንም ምሁር ሆኖ የሚመራ ሰው የለ አንድም አላገኘ። ስንጠይቃቸው ስድብ ነው የሚዘረጉት፣ ጥፊ ነው የሚያቃጥሉት። ትምህርት ቤት ህፃኖቻችን ተቸግረው ሌላ ወረዳ እያስተማረ የእኛ የው አመት ሙሉ ተዘግቶ ችግራችን በትምህርት እጦት ህፃኖቻችን አይምሯቸው ተዛብቶ። እንደውም እስኪ ሰላም ቢገኝ ለድንግል ማርያም እንንገራት እያሉ ቤተ ክርስቲያን ይገኛሉ። ስለ ሰላማችን የሚያወያይ ቢመጣ እየተባለ ክብር ምስጋና ይግባው መታችሁልናል። እግዚአብሔር በእግሩ ወረደ ነው ምለው 850 ብር ዱር ባድርጉ እየተባለ ታጫቆኖ የከረመ ህዝብ ነው። የሰላም ኮሚቴ ተዋቅሮ የሀገሩን ሰርዶ ባገበሩ በሬ እንደሚባለው የአካባቢ የጎጥ የሰላም ኮሚቴ የቀበሌ የሰላም ኮሚቴ አዋቅሮ የወጡ ወንድሞቻችንን ወደ ሰላማዊ መንገድ እንዲመሩ ቢደረግልን። ጽንፈኛው ቡድን የአማራን ህዝብ ጥያቄ ለሽፋን ነው የሚጠቀምበት ያሉት ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር ቡድኑ ለአማራ ህዝብ ስነ ልቦና አይመጥንም ብለዋል። የአማራ ክልል ጥያቄ የሌላቸው ተላላኪና ሽፍቶች አሉ ሽፍቶች ከእናንተ ጋር ከማህበረሰቡ ጋር ገብተው ተቀላቅለው መኖር የማይችሉ ወንጀለኞች አሉ። ሰው ገዳዮች፣ ነፍሰ በላዎች አሉ። እነዚህ ጦርነቱ እንዲቋጭ አይፈልጉም። በሰላም ድርድርን በሽምክልና ምኑ ብትሏቸው አይሸማገሉም፣ አይፈልጉም። ዓላማቸው ጥያቄ አይደለም፣ የህዝብ ጥያቄ አይደለም፣ የግል ፍላጎት ነው። ጥቂቶች በውጭም በውስጥም ያሉ ፍርፋሪ ዶላርን በማግኘት የሀብት የኢኮኖሚ ምንጭ እያደረጉት ነው ያሉት፣ ሌሎቹ ደግሞ ወንጀለኞች ናቸው፣ ሌሎቹ ደግሞ የከሰሩ ፖለቲከኞች አጀንዳ ነው። መከላከያ ሰራዊት ሁል ጊዜ በአንድ ቦታ አይኖርም ያሉት ሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ፣ ማህበረሰቡ አካባቢውንና ራሱን እንዲጠብቅ መልእክት አስተላልፈዋል። ሰራዊት ሁል ጊዜ አይኖርም። ሰራዊት ሁል ጊዜ እዚህ አይኖርም። በእያንዳንዱ ወረዳ የሚኖር የወረዳ ወታደር የለም። አሁን እያለ መስራት የምችሉትን ነገር ብሰሩ ነው ጥሩ። ስለዚህ ካሁኑ መደበኛ ፖሊስ የሰላም አስከባሪ ሚኒሻ በየቀበሌው፣ ሌላው ህዝቡ ራሱ አካባቢያችሁን ተሎትን አድርጋችሁ የምትጠይቁት የልማት ጥያቄ በፍጥነት ወደ እናንተ እንዲመጣ ለማድረግ አካባቢያችሁን ሰላም ማድረግ። ከእናንተ በጣም ትልቅ ነገር ነው የሚጠብቁት። ዳውንት ማህበረሰብ የሰላምን ዋጋ በደንብ የተረዳ ህዝብ ነው ያሉት ብልጭግና ፓርቲ የአማራ ክልል ቅርንጫፍ ጽፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍሳሐ ደሳለኝ፣ ለዘላቂ ሰላም ማህበረሰቡ ራሱ ባቀረበው አማራጭ ልጆቹን ከጫካ መመለስ አለበት ብለዋል። ሰላምን ለማረጋገጥ ልማትንም ለማረጋገጥ ጫካ የገባው ኃይል በሰላም እጁን እንዲሰጥ እንዲገባ መንግስት ይቅር ባይ ስለሆነ ይቅር ሁሉ ነገር ይቅር በሰላም አስገቡ እያሉ ስለዚህ አንዱ ይሄን ብታደርጉ የራሳችሁን ልጆች፣ ጎረቤታችን፣ ወንድም ክን፣ አክስትን፣ አላልጅን አስገባ። ሁሉም ይሄን ድርሻ የውሰድ፣ እዚህ ቤት ውስጥ ያለ ሰው። ሁለተኛ ጥሩ መፍትሄ የመጣው የሰላም ኮሚቴ ይቋቋም፣ በየደረጃ የተባሉ የሰላም ኮሚቴ የሚያስገባ ከሃይማኖት አባቶች፣ ከታዋቂ ግለሰቦች፣ ከማንኛውም የማህበረሰብ ክፍል አቋቁም። የአማራ ክልል መንግስት በሰላም ማህበረሰቡ ጋር ለሚቀላቀሉ ጽንፈኛ ቡድኖች ደንብ እያዘጋጀን ያሉት አማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን መንግስት ዛሬም ለሰላም በሩ ክፍት መሆኑን ገልጸዋል። ተከታታይ ውይይት አድርገናል። ተከታታይ የሰላም ድርድር አድርገናል። ተከታታይ ጥሪ አድርገናል። ምህረት አድርገናል። በዚህ ምክንያት ከ11 ሺ ሰው በላይ ገብቷል። እያቋቋምን ነው። የተበተነ ልዩ ሀይልም ገብቶ የራሱን የክልሉን ሰላም እየጠበቀ ነው። ትጥቅ ማስፈታት የሚባል ነገር አልተባለም፣ አልታስበም። ስለዚህ ውይይቱን፣ ሰላማዊ ድርድሩን፣ ውይይቱን አጠንክረን እንቀጥላለን። ከዚያ ውጭ የሆነውን ህግ ይከበራል።